ገደላቸው ሲናፈስ የነበሩት አቶ እስክንድር ነጋ አራቱን የፋኖ አደረጃጀቶች በሚያስጠነቅቅ መግለጫ ተከስተዋል። የአማራ ፋኖ ህዝባዊ ድርጅት መስራችና መሪ አቶ እስክንድር ነጋ ለረጅም ጊዜ ከሚዲያ መሰውራቸውን ተከትሎ በርካቶች ከሌሎች የፋኖ አመራሮች ጋር ቅሬታ ውስጥ መግባታቸውን ምክንያት በማድረግ ሳይገደሉ እንዳልቀረ ሲናገሩ ሰንብተዋል። ይሁን እንጂ አሁን ላይ አቶ እስክንድር ነጋ የሚመሩት የአማራ ፋኖ ህዝባዊ ድርጅት ጉዳዩን በተመለከተ መግለጫ ሰጥቷል። አራቱ የፋኖ አደረጃጀቶች ላውጡት መግለጫም ጠንክሬ ጥቅም ላይ ሰጥቷል። አራቱ የፋኖ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ ቤተ አማራ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ በጋራ መግለጫቸው እስክንድር ነጋ የሚመሩት የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር በቅርበት እየሰራ ነው፣ የጦር መሳሪያ እየተቀበለ ነው በማለት እስክንድር ነጋን ከሰው እንደነበረ ይታወሳል። አማራ ፋኖ ህዝባዊ ድርጅት በተለያዩ ቀጠናዎች ፋኖን ውጊያ ገጥሟል ሲሉም ወንጅለው ነበረ። በጎንደርና ና በጎጃም በወሎና በሸዋ ከፋኖ ኃይሎች ጋር ከፍተኛ ውጊያ በማድረግ ላይ እንደሆነም በመግለጫቸው አስታውቀው ነበረ። እንዲሁም አርበኛ ከፍ ያለው ደሴን ያስገደለው እስክንድር ነጋ እንደሆነም ነው አክለው የተናገሩት። አቶ እስክንድር ነጋን በተመለከተ የአማራ ፋኖ አደረጃጀቶች በመግለጫቸው የአማራ ፋኖ ህዝባዊ ድርጅት እንደ መንግስት ሁሉ የአማራ ህዝብና የፋኖ ጥላት ነው በማለት ፈርጀው ነበረ። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ ለመሆኑ የአማራ ፋኖ ህዝባዊ ድርጅት ባወጣው መግለጫ ምን አለ የሚለውን በዝርዝር ይዘናል። አብራችሁን ቆዩ። አቶ እስክንድር ነጋ የሚመሩት የአማራ ፋኖ ህዝባዊ ድርጅት መግለጫ ወጥቷል። በመግለጫውም ለአማራ ህዝብ የለውና ትግል ፈተና የሆኑ አካላት በህዝብና በታሪክ ይጠየቃሉ። የአማራ ህዝብ የለውና ትግል ግቡን እንዲመታ አማራዊ ድርጅትን መሰረት በማድረግ አለበት። ይህንን ሁኔታ መሰረት አድርጎ የለውና ትግሉ ሂደት የአማራ ፋኖ ህዝባዊ ድርጅትን በራሱ ጊዜ ወልዶታልም ብለዋል። ይህም የለውና ትግሉ የተጎናጸፈው የበሰለ የእድገት ደረጃ ነጸብራቅም ሆኗል። ለጫው አክለው የአማራ ፋኖ ህዝባዊ ድርጅት ብቸኛው የአማራ ህዝብ ተቋማዊ የህዝብ ድርጅት እንደመሆኑ መጠን ትግሉ አቅጣጫው እንዳይሰጥ በከፍተኛ የኃላፊነት ስሜት እየተንቀሳቀሰ ይገኛል። ማረፋኖ ህዝባዊ ድርጅት በመግለጫው አክሎን በአንጻሩ ትግሉን ወደ ኋላ በመጎተት ላይ የተጠመዱና ና ራሳቸውን አራቱ የፋኖ አደረጃጀቶች ብለው የሚጠሩ ኃይሎች ሚያዚያ 19 ቀን 2017 ዓ.ም ባወጡት መግለጫ የድርጅታችንን ስም እንደ ወትሮ ጭቃ ለመቀባት ባዝነዋል ብሏል። የአራቱ ድርጅቶች ጥቂት አመራሮች ያወጡት መግለጫ እንደተለመደው ባሰት ትርክትና ፈር መረጃ የተሞላ ብቻ ሳይሆን ከራሱ ይልቅ የሌሎችን ፍላጎት ማስፈጸሚያም ነው ብለዋል። በእኛ በኩል እንዲህ አይነት ያሰ ፕሮፖጋንዳዎች በአብዛኛው በዝምታ የምናልፋቸው ቢሆንም አንዳንዴ ምላሽ መስጠት አስፈላጊ ሆኖ ሲገኝ ምላሻችን የሰከነ ጨዋነት፣ የተሞላበትና የተመጠነ መሆኑን ማረጋገጥ እንፈልጋለን። ከዚህ ባሻገርም ካለ አማራ ፋኖ ህዝባዊ ድርጅት የአማራን ህዝብ የለውና ትግል እንምራለን የሚሉ ወገኖች ቆም ብለው የሚያስቡበት ልቡና እንዲኖራቸው በጅምላ በሚጨፈጨፈው በአማራ ህዝብ ስም ፈጣሪን እንማ እናጸንላቸዋለን ብለዋል። እንደ ህዝባችን ሁሉ እኛም በፋኖ ስም የሚራገቡ የጎን ጊዎች ፍትጊያዎችን አምርረን ነው የምንጠየፈው። መላው ህዝብም ከዘመኑ ዜናዎች ጠንቅቆ እንደሚሰማው የአማራ ፋኖ ህዝባዊ ድርጅት ላይ ጀግናው የህዝብ ልጅ የሆነው አርበኛ ከፍ ያለው ደሴን ጨምሮ እና ሌሎች አያሌ ጀግኖች አርበኞችን የበላ ጦርነት ከተከፈተብን ሰነባብቷል። በጦር ኃይል የተመኙትን መጨበጥ የተሳናቸው አራቱ አደረጃጀቶች መሪዎች በመገናኛ ብዙሃን በኩል በከፈቱት የስነ ልቦና ጦርነት በርካታ ውሸቶችን ተናግረዋል። ለተሰነዘሩ ውሸቶች በሙሉ ምላሽ መስጠት ራሳችንን ብቻ ሳይሆን የአማራ ህዝብንም ማቀለል ስለሚሆን በህልውናው ትግል ውስጥ ያሉት ዘጠኝ እውነታዎችን ከዚህ በታች እንዘረዝራለን ብለዋል በመግለጫቸው አንደኛ፣ የአራቱ አደረጃጀቶች ከስምንት ወራት በፊት በሳምንታት እውን እናደርጓለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቸኛ የአማራ ድርጅት የሆነውን የአማራ ፈርኖዝባይ ድርጅትን ለማፍረስ የሚያደርጉት እንቅስቃሴ ለለውና ትግሉ መራዘምና መወሳሰብ ዋነኛ ምክንያት መሆናቸውና በህዝብና በታሪክ እንደሚጠየቁ ሁለተኛ፣ አንድ ድርጅት መመስረት ያቃታቸውና በስልጣን ሽሚያ በመጣላት እንደሆነና ከዚህ በፊት በምርጫ ሲሸነፉ የአማራ ፋኖው ህዝባዊ ድርጅትን ረግጠው የወጡትም የስልጣን ጥያቄ በማንሳት እንደነበረ ሶስተኛው በመካከላቸው ያለው አለመግባባት ሲያበሳጫቸውና ተስፋ ሲያስቆርጣቸው የአማራ ፋኖ ህዝባዊ ድርጅትና አፍርሳችሁ እንደ ጠቅላይ ግዛት አንድ እንሆን የአማራ ህዝባዊ ድርጅት አያስፈልግም የሚል ኋላ ቀር የዘመነ መሳፍንት ቀመር ይዘው በቀጥናው በጎጣ ትስስር ስም ብቅ ማለታቸውን እና በእኛ በኩል በጎጣችን ስም አልተጨፈጨፍንም፣ አልተፈናቀልንም፣ አልተቆጨንም የሚል ምላሽ የሰጠናቸው መሆኑን አራተኛ፣ በየጠቅላይ ግዛቱ ከአንድ አደረጃጀት በላይ መኖር የለበትም፣ በኃይል እናጠፋችኋለን ብለው በተደጋጋሚ በአደባባይ የተናገሩት የአራቱ አደረጃጀቶች መሪዎች ብቻ መሆናቸውን ማንኛውም ሰው ከማህበራዊ ሚዲያ በቀላሉ ማረጋገጥ እንደሚችል፣ ይህም ያገዛዙ አጀንዳ መሆኑን፣ አምስተኛ፣ በተመሳሳይ መንገድ የአማራ ፋኖ ህዝባዊ ድርጅት መሪዎች ሁሉም ስለ አንድነት እንደሚናገሩ ከዚያው ከማህበራዊ ሚዲያ ሁሉም ሰው ማረጋገጥ እንደሚችል ስድስተኛ የአራቱ አደረጃጀት መሪዎች በአደባባይ በተናገሩት መሰረት ጠቅላይ ግዛቱ ያንድ አደረጃጀት ብቻ እንዲኖረው ማድረግ የሚያስችለው ወታደራዊ አቅም እንፈጥራለን ብለው ወልቃይትና ራያን በኃይል እናስመልሳለን ከሚለው ጽንፈኛውና ጦረኛው ወያኔ አጀንዳ የፋይናንስና የጦር መሳሪያ ድጋፍን በመቀበል በአራቱ ጠቅላይ ግዛቶች በአማራ ፋኖ ህዝባዊ ድርጅት ላይ ወታደራዊ ጥቃት መሰንዘራቸውን እዚህም በጥቅሉ ባመራ በተለይም ደግሞ ባለፉት ሰባት ዓመታት በስቃይ በኖረው በወልቃይትና ራያ ህዝብ ላይ ክህደት መፈጸማቸው። ሰባተኛ የአማራ ፋኖ ወዝባይ ድርጅት ከየትኛውም ወገን የሚፈጸምበትን ወታደራዊ ጥቃት የመከላከል ተፈጥሯዊ መብት እንዳለውና አማራጭም እንደሌለው። ስምንተኛ በአራቱ አደረጃጀቶች መግለጫ ላይ በተጠቀሱት አውደ ውጊያዎች ሁሉ የአማራ ፋኖ ወዝባይ ድርጅት ኃይሎች አስቀድመው ተኩስ ያልከፈቱ መሆናቸውንና ራሳቸውን ለመከላከል ብቻ የተንቀሳቀሱ መሆናቸውን ቀንኛ የአማራ ፋኖ ህዝባዊ ድርጅት ጦርነት ተከፍቶበት ብዙ ጉዳት የደረሰበት ቢሆንም አራቱ አደረጃጀቶች በሚዲያ በሚያደርጉት የስማ ጥልሸትና የሚራገቡ ውሸቶች ብልጽግናን ከመርዳት ባሻገር ህዝባችንን እያወዛገበ የአማራ ክብርና ጨዋነትን እያኮሰሰ በመሆኑ አደረጃጀቶቹ ወደ ቀልባቸው ተመልሰው ችግሮቻችንና ልዩነቶቻችንን በውይይት ለመፍታት ዝግጁ መሆናችንን የአማራ ህዝብ እንዲያውቅልን እንፈልጋለን። መጨረሻን በጅምላ የሚጨፈጨፈውን የአማራ ህዝብ አክብረን ልናስከብረው ይገባል። የለውና ትግሉ የወለዳቸውን መሪዎች አዋርደን ልናስከብረው አንችልም። መሪዎችን ባሰት ሰድበው ለሰዳቢ፣ ባሰት ተዋርደው ለአዋራጅ እየሰጡ ናቸው። ይህ እንዲሆን አራቱ አደረጃጀቶች የተጫወቱት የፈር ቀዳጅነት ሚና በእጅጉ የሚያሳዝን ነው። የአማራ ህዝብ ሃይማኖተኛ፣ ጀግና፣ አገር ወዳድ፣ ታሪክ አክባሪ፣ ይሉኝታ ያለው መሆኑን ወዳጁም ጠላቱም ሲመሰክርለት ኖሯል። በዚህ ልክ ያልቆመ የፋኖ አደረጃጀት ፈጽሞ ህዝባዊ ሊሆን አይችልም። የመጨረሻ ምጫነት ለአማራ ፋኖ አማራጩ አይደለም፣ ተፈጥሮ ነው። ሁሉም በዚህ ልክ ለመገኘት በያለበት ይትጋ በማለት ለአራቱ አደረጃጀቶች ማለትም ለአማራ ፋኖ በጎጃም፣ ለአማራ ፋኖ በጎንደር፣ ለአማራ ፋኖ በወሎ ቤተ አማራ፣ ለአማራ ፋኖ በሸዋ በጋራ ለሰጡት መግለጫ የአማራ ፋኖ ህዝባዊ ድርጅት ምላሽ ሰጥቷል። ራች አድማጅ ተመልካቾቻችን ለመላው የአማራ ህዝብና የኢትዮጵያ ህዝብ ሰላምና መግባባትን በመኘት እኛ እኛም እዚህ ላይ እንሰናበታለን። አበቃን። ቸር ያሰማን። ሻሎም።